ሰላም ሰላም ውድ ቤተሰቦቼ እንኳን ወደ ቻናላችን በድጋሜ በሰላም መጣችሁ። ዛሬ ደግሞ በክፍል ሶስት ከሃ እስከ ከ ያሉ ፊደላትን በደንብ ከመጨረሻ ወደ መጀመሪያ፣ ከመጀመሪያ ወደ መጨረሻ፣ ከታች ወደ ላይ፣ ከላይ ወደታች እየመላለስ እናያቸዋለን ማለት ነው። ክፍል አንድና ክፍል ሁለትን ያላያችሁ ክፍል አንድና ክፍል ሁለትን እዩ። ያኛውን አይታችሁ ወደዚህ ብትመጡ ይመከራል ምናምን በግልም ሆነ በግሩፕ በኢሞ በዋትሳፕ እና በቴሌግራም መማር የምትፈልጉ እዚህ ጋር ባለው ስልክ ቁጥር መደወል ማግኘት ትችላላችሁ። እንቀጥልሽ ሀ ሁ ሂ ሃ

ይችኛዋ ተጨምራ እንደ አናባቢ ይቆጠራሉ ማለት ነው። ለምሳሌ እዚህ ጋር ያሉ የመጀመሪያ ፊደላትን ወደ ታች ስንል ሀ ስንል ነ ሀ ኘ ከ ስንል እ የሚል ድምፅ አለው ማለት ነው። እ የሚል እንደ አናባቢ ድምፅ አለው ማለት ነው። እንደዚሁም ሁለተኛ ፊደላት ለምሳሌ ሁ ኑ ኙ ኩ ምናምን ስንል ኡ ኡ የሚል ድምፅ አለው ማለት ነው። የሁሉም ኡ። ሶስተኛ ፊደላትም ሂ ኒ ኒ ስንል ኢ የሚል ድምፅ አለው። ላይክ ኢ ማለት የአማርኛ አናባቢዎች እነዚህ አ ኡ ኢ አ ኢ እ ኦ። እነዚህን በደንብ ከተያዘ መጀመሪያ አማ የአ ኡን በደንብ ከያዝን ሌሎቹ በእነዚህ እንትን ነው የሚቀጥለው ማለት ነው። አራተኛም ስናይ ሀ ና ኛ አ ካ ስንል ካ ስንል አ የሚል ድምፅ አለው ማለት ነው። ኛ ስንልም አ የሚል ድምፅ አለው። አምስተኛ ፊደላትም እንደዚሁ ሄ ስንል ኤ የሚል ድምፅ አለ። ኔ ስንል አሁንም ኤ፣ ኔ ስንል ኤ፣ ኬ ስንልም ኤ የሚል ድምፅ አለን ማለት ነው። ስለዚህ እነዚህ አናባቢ የአማርኛ ፊደል አናባቢ ይባላሉ ማለት ነው። እነዚህም በደንብ መያዝ ነው፣ በደንብ እንትን ማለት ነው። ስድስተኛ ፊደላት ላይም ህ ስንል እ አለች፣ ን ስንልም እ፣ ኝ ስንል እ፣ ክ ስንል እ አለች ማለት ነው። መጨረሻ ላይም ሆ፣ ኦ፣ ሆ ስንል ኦ አለች ማለት ነው። ኖ ስንልም፣ ኖ ስንል ኦዋለች ኞ ኦ። ስለዚህ ኮ ስንልም ኦ ኦዋለች ማለት ነው። ስለዚህ እነዚህኛውን አው የአማርኛ አናዊ መሆናቸውን በማወቅ መጀመሪያ በደንብ እነዚህን መላልሰን አዳምጠን ማወቅ ማለት ነው። እሺ ወደ ከ ስንቀጥል ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ። እሺ ከላይ ወደታች ወደታች ወደታች፣ አንደኛ ፊደላትን፣ ሁለተኛ ፊደላት፣ ሶስተኛ እያለ በፈርጅ በፈርጅ ደግሞ

ህ ን ኝ እ ክ። እሺ፣ የመጨረሻ ሆያት ሆ ኖ ኞ ኦ ኮ ሆ ኖ ኞ ኦ ኮ። እሺ፣ በጣም አሪፍ። ይህኛውን ደጋግመን መላልሰን በማዳመጥ እያቆም እየጻፍን ትን እያለን እንለማመንበት። እሺ በኦንላይን መማር እንፈልጋለን የምትሉ ካላችሁ እዚህ ጋር ባለ ስልክ ቁጥር በኢሞ ዋትሳፕ እና ቴሌግራም ላይ እኛን ማናገር ትችላላችሁ። በአጭር ጊዜ ውስጥ ማንበብ መጻፍ እንድትችሉ እናደርጋለን ማለት ነው። እናመሰግናለን።